ናት ገዳይዋ እቺ ናት። በሳዑዲ አረቢያ የሰባት ዓመቱ ታዳጊን በመላው ዓለም ላይ ያሉ የማህበራዊ ሚዲያ ተጠቃሚ አላህ ይጠብቀን። ኢኽዋኒ ያለንበት አህዋል አስክሮናል። አምላክ አምላክነቱን ሳይልቅ ሰው ሆነ እንላለን። የሰው ልጅ ከሞተ በኋላ በሶስተኛው ቀን ጥፍሩ መነቃቀል ይጀምራል። በአራተኛው ቀን ጸጉሩ ይራገፍና ጭንቅላቱ ባዶ ይቀራል። ሰላም ጤና ይስጥልን ውድ አድማጮቻችንና ተመልካቾቻችን፣ ዛሬ ለየትባለም ባለም ቪዲዮ መጥተናል። ዛሬ በጣም ትምህርታዊ የሆኑ ቪዲዮችንም ለእናንተም የምናስዳምጣቸው ይሆናል። እንዲሁም በተጨማሪም በጣም የሚያስቁና በጣም ፈታዘና የሚያደርጉ የተመራረጡ ቪዲዮችን ለእናንተም ይዘን መጥተናል። በቅድሚያም ለቃሉ ቲዩብ አዲስ የሆናችሁ ሰብስክራይብና የደውል ምልክቱ የሚጫኑም እንዲሁም ቤተሰብ አሁን ወደ ቪዲዮችም እንዲሁም አለፍንም

ወደው ደረገ እሱ ለምን አይል፣ ማናችንም ከቀናችን አንመልስም። ምንም ነገር ብታደርግ ከቀኗ ልታሳልፋት አትችልም። በጣም ያማሌ በሰው ሀገር መሆኑ እና፣ ታዲያ ስለዚህ ልጃችሁን ከሆስፒታል ለመውሰድ ምንድን ነው የሚደረገው? እና እሷ አስክሬኗ እዛውኑ የሚቀበረው ወይስ ወደ ኢትዮጵያ መሸኘት ነው የምትፈልጉት? ምንድን ነው ያሰብከው አንድ ላይ ልጅ እናት የት ነበረች? ራሱ ብትያ አላ ልጅ አንድ ነገር አሁን ወደ ውጭ እንትን አካባቢ ነኝ ያለሁት። እኮ ታዲያ አንተ ማትሄድ ከሆነ አስክሬኗ እዛው ተቀብሮ፣ ለምን ልጃችሁ ልጃችሁ ነው፣ ማትሄድ ልጃችሁን ለመውሰድ ግዴታ ይገባል ካለ፣ ማን ነው ልጃችሁ እዛ ኤምባሲዎች ምናምን ከዚህ ከኢትዮጵያ ወረቀት ምናምን ተስፋ ውክልና ወደዚህ እኮ ከአባት በላይ ማን ነው? ታዲያ ውክልና የሚሰጠው ማን ውክልና ሊሰጥ? አንተ እኮ አባት ነው። የመጀመሪያ ተጣሪ እኮ አባት ነው ለልጅ። ኢትዮጵያ እንዳለ አድርጋችሁ ውክልና ልሰጥ ነው ወይስ ማን ሊሰጥ ነው ውክልና ለህፃኗ፣ ኤምባሲ ሄዶ ከሆስፒታል እንዲወስዳት አንድ ላይ ማለት ነው ነው። እናት ጭምር ከእናቷ የተጻፈው እንዳረፈች ምናምን ሁሉም ነገር ተጽፎ፣ ከዛ ከዛ ያለው ውጭ ጉዳይ ሚኒስትር ምናምን እንዲፈረም ምናምን ወደዚህ ውክልና ለሀቢብ ኤጀንሲ እንዲሰጠው ምናምን እየተደረገ ነበር። የት ነው የት ነው ያለችው? ባለቤት አስክሬኗና ልጅ ከየት ነው ያሉት? ጅዳሪ ዴት አረ አላልሳ አላልሳ ውስጥ አላልሳ የት ነው? ወደ ደም ይቀርባል ነው ነው ለሪያድ፣ ለየትኛው ከተማ ይቀርባል? ደማም ደማም ሪያድም ውድ አድማጮቻችንና ተመልካቾቻችን ለመውለድ አምስት ቀን የቀረችውን እህታችንን በኬክ ውስጥ መድኃኒት አስገብታ የገደለቻት ልጅቷ አሁን በሳውዲ አረቢያ እንደምትገኝም በሶሻል ሚዲያ ላይም እየተገለጸ ይገኛል። ነገር ግን እቺ ሴትዮን አፈላልጋችሁ ለሕግ ማቅረብ እዛ አካባቢ ያላችሁ ሰዎችም በሎኬሽን እያበራችሁ ልጅቷን ባለችበት ቦታ በሕግ ቁጥጥር ስር ማዋል እንዳለባችሁም እንዲሁም ትዕዛዛችንን እናስቀምጣለን። አሁን እንዴት አድርጋ እቺ ልጅ ገደለቻት የሚለውንም ለእናንተ ሙሉ መረጃም የማስዳምጣችሁ ይሆናል። አሁን ወደ ቪዲዮዎቹ አለፍን። ገደለቻት እቺ ልጅ ናት፣ ገዳይዋ እቺ ናት። በሳዑዲ አረቢያ ለመውለድ አምስት ቀን የቀራትን ሴት ኬክ ውስጥ መድኃኒት ጨምራ እንድትሞት አድርጋለች። ፎቶ ፎቶ ለምጠይቁ ይኸው ፊት ለፊት አለላችሁ። እባካችሁ ይህንን ቪዲዮ ሼር አድርጉት። እቺ ልጅ ቅጣቷ በዚሁ በሳዑዲ አረቢያ ህግ መሆን አለበት። አሁን ላይ ብዙ ኢትዮጵያውያኖች እቺ ልጅ እየፈለጓት ስለሆነ ተደብቃ ሊሆን ይችላል። ምናልባት ማንም ሳያቅ ፕሮሰስ ጨርሳ ወደ ኢትዮጵያ ልትገባ ስለምትችል ለኤምባሲዎችም እንዲደርስ ሼር አድርጉት። ነፍሰ ጡር ሴት ለመውለድ አምስት ቀን የቀራትን ሴት ከነ ልጇ እንድትሞት አድርጋለች። ከሷ ጋር የነበሩ ሁለት ሴቶች ኬኩ በልተዋል፣ ታመዋል። ሆስፒታል ገብተዋል። አሁን ላይ ሐኪም ቤት ውስጥ ነው ያሉት። ነገር ግን ደህና ናቸው። መድኃኒቱ ያው ታጥበው እንዲወጣ ተደርጎላቸዋል ማለት ነው። ነገሩ እንዴት ነው ለምትሉ ለምታውቁ፣ በትንሹ የሰማሁት መረጃ እንዴት ነው። ብዙዎች ሼር አድርጋችሁልኛል። ዛሬ ጠዋት ቀን ጀምሮ ማለት ነው። አሁን ነው እንግዲህ ጊዜ ያገኘሁትም ቪዲዮ ለመስራት የመጣሁት። ግን እንዶ ሰው ምንም ያህል ጨካኝ ሰው እንዴት ይህን ያህል ይጨክናል? ለዛውም ነፍሰ ጡር ሴት ምን ምን ብታደርጋት ነው የእውነት ምንስ ምንስ ብታደርጋት ምንም ያህልስ እንዶ ምንም ምን ተረበከታለ። ለማንኛውም ሁለቱ ጓደኛ ናቸው። ገዳይዋን እና ሟች ተጣልተዋል። ተጣልተው ተለያይተዋል። ከዛ በኋላ ደግሞ ነፍሰ ጡር መሆኗን ስትሰማ ደውላ ይቅርታ አድርጊልኝ፣ አንቺ ድጉስ ስለሆንሽ ይቅርታ አድርጊልኝ ትላታለህ፣ ደውላ ማለት ነው። ለምን ሴራ አጠንስሳለች? እዚህ ጋር ሟቿ ደግሞ ይቅርቷን ተቀብላለች። ከዛ ወደ ቤቷ ኬክ ይዛ መጣች። የሚገርመው ነገር ግን ኬክ በልታ መሞቱ አይደለም ከመሞቷ በፊት ሟቿ ምን እንዳደረገቻት እንዴት አድርጋ ነፍሷ እንዲወጣ ያደረገቻትን ስትሰሙ በጣም በጣም ይዘገንናል። የእውነት ይቅርታ ተቀብላታለች። ኬኳን ይዛ ወደ ሟቿ ቤት ስትመጣ ሟቿ ከሁለቱ ጓደኞቿ ጋር ሶስት ሆኑ አንድ ላይ ናቸው። ገዳይዋ ደግሞ ኬክ ይዛ መጣች። እነሱ በልተዋል። እሷ ደግሞ አልበላችም። ምክንያቱም ኬክ ውስጥ መድኃኒት እንዳለ መልዝ እንዳለ ለመግደል እንደመጣች ስለምታውቅ ኬኩን አልበላችም። ነብሰ ጥሯ በልታለች። ሁለት ጓደኞቿን በልተዋል ማለት ነው። ከዛ በኋላ ራሳቸውን ስተው መውደቅ ጀመሩ። እንግዲህ ነብሰ ጥሯን ማዳን አልቻሉም። ራሳቸውን ማዳን አልቻሉም። ምክንያቱም መድኃኒቱ ውስጣቸው እየሰራ ነው። ከአፋቸው እንደ ነጭ ነገር መውጣት ምናምን ጀመረ። ነብሰ ጥሯ ግን ከመሞቷ በፊት ለዛውም ፊት ለፊት አስተኝታት ማለት ነው። ፊት ለፊት አስተኝታ በላይዋ ላይ ቁጭ ብላ እየሳቀች ያላገጠች ምናምን በጣም ስታስቃያት ነበረ እንደዛ አድርጋ ጥላ ሄደች። ባሏ ጋ ይሁን ማንጋ ይሁን ደወለች፣ እንደዚህ እንደዚህ ብላ ተናገረች። እሷ ደግሞ ጥላ ሄደች። እነዛ ሁለቱ ወደ ሐኪም ቤት ሂደዋል። እች ነፍሰ ጥሯ ደግሞ ሞታለች ማለት ነው። ስለዚህ እች ሴት በሳዑዲ አረቢያ ህግ፣ በዚህ ሀገር ህግ ቅጣቷ እንድታገኝ። እባካችሁ እችን ሴት የደበቃችሁ እህት ወንድሞች ኢትዮጵያውያኖች፣ እንግዲህ አምስት ወር ምንድን ነው አምስት ቀን የቀራት ለመውለድ፣ አምስት ቀን የቀራት ሴት ነው። ኬክ ውስጥ መድኃኒት ሰታ የገደለች። ይሄ ብቻ አይደለም፣ የሁለት ሰዎችም የግድያ ሙከራ አድርጋለች። አንዱ እንግዲህ ከነ ልጁ አራት ሰው ማለት ነው። ስለዚህ ይሄንን ያወቃችሁ እች ሴት የደበቃችሁ ሰዎች ምን ያህል ህሊና ቢኖራችሁ ነው? ሰውናችሁ። ሴጣን ሼጣን ከሷ የባሳችሁ ናችሁ ማለት ነው። ስለዚህ እች ልጅ ማዳም ቤትም ትሁን ካገኛችኋት፣ ይሄው ፎቶ ፊት ለፊት አለ። እባካችሁ አሳልፋችሁ ለህግ ስጡ። ሌላው ደግሞ ለኤምባሲዎች እንዲደርስ አድርጉ። ለምን እዚህ ሀገር ብዙ ኢትዮጵያውያኖች በአሁኑ ሰዓት እንዴት ነፍሰ ጡር ሴት ትገላለች? በማለት በዛ ብዙዎቻቸው በጣም ተናደዋል። እየፈለጓት ነው። ትላንትም ዛሬም ፎቶ ሲፈልጉ እንደነበሩ ሰምተናል። ይሄው እኔ ጋ ደርሰዋል። ፎቶ አይቻለሁኝ። ስለዚህ ይህንን ፎቶ ሼር በማድረግ ለኤምባሲዎች እንዲደርስ አድርጉ። ለምን በዚህ ሀገር ህግ የገደለ ይገደል ይላል፣ ቅጣቱ ከባድ ነው። ይህንን ስለምታውቅ ወደ ሀገር ልታመጥ ስለምትችል፣ የሀገራችን ህግ ምን ያህል እንደሆነ ስለምናውቀው ፕሮሰስ ጨርሳ ወደ ኢትዮጵያ እንዳትገባ በዚህ ሀገር ህግ የሰራችውን ስራ ቅጣቷን ማግኘት ስላለባት፣ አንደኛ ለኤምባሲዎች እንዲደርስ ይህ ፎቶ። ሌላው ደግሞ እባካችሁ እች ልጅ ያለችበት ቀጥታ ደውላችሁ ለፖሊሶች አሳልፋችሁ ስጡ። በአረብኛ ቪዲዮ ስሩ። እውነት እንደው መዳን ቤት ገብታ ተደብቃ እንኳን ከሆነ እንድትገኝ ማለት ነው። ቪዲዮ ስሩ። እኔ አረብኛ ስለማልች ምን ያህል ረ በፈጠል በአሁን ሰዓት እኮ እሱማ ምን በቃ አይቻልም። እንዲህ ይቅርታ ይቅርታ እኮ ትልቅ ነገር ነው ይቅርታ አድርግልኝ አለቻት ይቅርታውን ተቀበለች ከዚህ በላይ ምንድን ነው የምትፈልገው ቤቷ መጣ ሁለቱ ጓደኞቿ ነፍሰ ጡር ሴት የአራት ሰው ነፍስ ምን ያህል ምን አይነት ለምን ፊቷ ራሱ በጣም የሚያስፈራዋ እዚህ ብላ የሚሽጧ ነው አጅብ እና አባካቹ ተጠንቀቁ ወንድሞች ተጠንቀቁ እንዴ ዘንድሮ ስንት ሰው ነው የሰማነው እዚህ ጓደኛው ገደለው ጓደኛዋ ገደለቻት እንዴ ውድ አድማጮቻችንና ተመልካቾቻችን አሁን ላይ ደግሞ በጣም ትምህርትና በጣም ቁም ነገር የምናዝልበት የሆነ ቪዲዮችንም ለእናንተም አሁን የማስዳመጣችሁ ይሆናል። ይህንን ቪዲዮ በደንብ አርጋችሁ በጥሞናም ሰዓትና ቦታ ሰታችሁ እንድታዳምጡ እላችኋለሁኝ። አሁን ወደ ቪዲዮ አልፍን። ላ ይጠብቀን ኸዋኒ ያለንበት አህዋል አስክሮናል። ወላሂ ወቢላ ያመልላችኋል። ለው ሰክረናል። ወላሂ ዱንያ አስክሮናል፣ አስክረናለች። እሽቅድድም ከለመንነው ነገር ትንሽ ሲያንስብን ማለት ነው እንበሳጫለን። ለምንድን ነው የምንበሳጨው? ወንድሞቻችሁን ፍልስጢን ላይዋች ቤት የላቸውም፣ የሚበላ የላቸውም፣ የሚጠጣ የላቸውም፣ ማረፊያ የላቸውም፣ መጠለያ የላቸውም፣ ሆስፒታል የላቸውም።

ምላስ ኖሮ ስትናገር ቀላል ነገር ሊመስል ይችላል። አይኑ ኖሮህ ማለት ነው የአሻህ ቦታ ሄደ አይተህ ተመልሰህ ማለት ነው ወደ ቤት ስትመልስ ትንሽ ነገር ሊመስል ይችላል። አብ ብታጣው ማለት ነው በሰው ብትመራና የፈለከው ቦታ የሰው ልጆች እንዳሻቸው የሚመሩህ ቢሆን ኖሮ ጸጋው ምን ያክል ትልቅ እንደሆነ አውቀን ሁላችንም እናመሰግን ነበር። ስለዚህ ዋኔ ውድ አድማጮቻችን እና ተመልካቾቻችን ለዛሬ ይዘንላችሁ የመጣ ነው መረጃም ይህንን ይመስል ነበር። በሌላ ትኩስና ወቅታዊ ሰበር መረጃም እስከምንግናኝ ድረስ በያላቸው በሰላም ቆዩልን። ለቃሉ ቲዩብ አዲስ የሆናችሁ ሰብስክራይብና የደውል ምልክቱን የሚጫኑ እንዲሁም ቤተሰብም እንደሚታወቀው ቃሉ ቲዩብ የተለያዩ ዘርፈ ብዙ መረጃዎች የሚሰማበትና የሚደመጥበት ቻናልም እን ሆነ የሚታወቃል። ቃሉ በመጀመሪያ ደረጃ በዓለማችን ላይ የተሰሙና መዳመጥ ያለባቸው ወቅታዊ ሰበር መረጃ የሚያስዳመጥ ቻናልም እንደሆነም ይታወቃል። በመቀጠል የባጃጅ ዋጋ፣ የመኪና ዋጋም እንዲሁም ብላክ ማርኬት የውጭ ምንዛሬ ሀዋላም ስንት ብር የተመነዘረም እንደሚገኝ ወቅታዊ የውጭ ምንዛሪም ለእናንተም የሚያስዳመጥ ቻናልም እንደሆነም ይታወቃል። ለዚህ ለቃሉ ቲዩብ አዲስ የሆናችሁ ሰብስክራይብና የደወል ምልክቱን የሚጫኑም እንዲሁም ቤተሰብኑም ኢትዮጵያ ለዘላለም ትኑር።